እኛም እንዴት ናችሁ? ዛሬ ደግሞ ልብስ እያሰጣን መጥተናል። ዛሬ በዚህም በዚህ መልኩ መጥተን ልብስ እያሰጣን እንገኛለን። ልብሶች እያመጣ ልኛዋለን። እና እንዴት ናቸው ደህና ናችሁ ወይ? ሰላም ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ እያላችሁበት እያላችሁበት እንዴ ትላላና እኔ እኔ እኮ አንዳንድ ጊዜ ማለት ነው የሆነ ነገር ልል ነበረ ግን ይለፈ ይበቃ። አንዳንድ ጊዜ ነቅቶ ያለማስነቃት የሚባል ነገር አለ። ለማንኛውም አይ አም ሶሪ፣ ይቅርታ። ይቅርታ ጠይቃችኋል። ይኸው ይቅርታ

ባንድ እጅ ስራ ግን ይከብዳል ማለት ነው። አያችሁ በአንድ ስልክ ልብስ እያሰጣ አያችሁ። እንዴት ታደርጉና እንዴት ታደርጋላችሁ ከዛ በኋላ እንዳይዝባችሁ እንዴት ታደርጉና ከዛ

የ ጨርሰናል ጨሪ ናዋሪ ናዋል አሁን እንደዚህ አድርጌ ካደረግኩኝ እዚች ጋር እንዳትወዴቅ እንደዚህ እናጣብቃታለን። ማጣቀሻለች ማጣቀሻለት፣ እንጂ እንደዚህ ብቻ አድርጋቸው ይህን ይመስለዋል። ልብሳችንንም ማሳጣን፣ ጀንበራችንም እየገባችን ነው። እናንዴ ናቸው። ውጭ ነው የሚገኘው። ውጭ ይገኛል። ለሁኝ በረንዳ ላይ ማለት ነው። ደግሞ ውጭ ስራቸው ቤሬንዳው ላይ ይገኛሉ። ስታምር አካባቢ ነው። ደግሞ ገጠራማ ነገር ነች። ጀምበሯ እራሱ ገባ

ያው ይሄ ቤታችን መብራት እናጠፋና፣ ከዛም በኋላ አበራሽ እዛ ጋር ትታያችኋለች። ውይ ጨለማ ነው የሚገርማቸው ማለት ነው የና አደይን ድራማ ያለው ብዬ ሳይ አፍልቼ የነበረ ቀን ያፈላሁት ብታዩ ማለት ነው፣ የድራማ ሱሰኛ ሆኜ የድራማ ሱሰኛ ሆኜ ቀን የተሩበት ፈላሻል ያው እየመጣሁ አስሬ ውዝፍ ስልበት እየመጣሁ አስሬ ውዝፍ ስልበት እ እስካሁን ድረስ አልተነሳም። እስካሁን ድረስ አላነሳሁትም ነበረ። ኩሽናዬ ደግሞ ደዚህ ጋ ነች። እንደዚህ የመጣሁኝ ኬዛ ይሄ ይመስለዋል። እችጋ ደግሞ የቡና ማፍያዬ ነች። እችን መብራት እንደዚህ ባበራት ምን ችግር አለው? ኩሽናዬ ደግሞ ቆሸሸሽ ብላለች። ዘረክረክ ዘረክረክ እንደው እናንተዬ

ከዛ ሁን እዚች ጋር ደግሞ ትንሽዬ የምትታጠብ እቃ አለችኝ። እሷን ትንሽ ጠባደግልና ከዛ አሳያቸዋለሁ ማለት ነው። ቆዩ አብራችሁ ቆዩ።

አንገ አገለባበጠኝ፣ እኮ እናንተ እስኪበቃው ድረስ። ለማንኛውም አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። እግዚአብሔር ያስብልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ። አረ ወይኔ